ኤርትራ ሀገር ሆና የተመሰረተችበት ሂደት ቅቡልነት የለውም ሲል አብን ባወጣው መግለጫ ገልጿል። የአቶ ጌታቸው ረዳ አዲስ መዳረሻ ፓርቲም ይፋ ተደርጓል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ በአዲስ ፓርቲ ተከስተዋል። እነ ደብረ ጽዮን በበኩላቸው እንሞታለን እንጂ ትግላችንን አናቋረጥም በማለት እየዛቱ ነው። ዝርዝሩን ይዘነዋል። ታላቁ የካቶሊክ ጳጳስ ፖፕ ፍራንሲስ ሥርዓተ ቀብር

ያልተጠበቀና ምዕመኑን ያስደነገጠ እንዲሁም ያስገረመ አንድ ክስተት ተፈጥሯል። በርካታ የእምነቱ ተከታዮች ክስተቱን እጅግ አስገራሚና አስደናቂ እንደነበርም እየገለጹ ይገኛሉ። በፖፕ ፍራንሲስ የስርዓተ ቀብር ላይ ምን አስደናቂ ነገር ተፈጥሮ ነበር የምንነግራችሁ ይሆናል። አሜሪካ በስደተኞች ማዕከል ላይ አድርሰዋለች በተባለው ጥቃት ኢትዮጵያዊ ዜጋ መጎዳቱ ተሰምቷል። ውድ የሀቅ መረጃ ቤተሰቦቻችን ከላይ የነገርናችሁ መረጃዎች ዝርዝር ጉዳዮችን አጠናቅረን መተናል። ቆይታችሁን ከኛ ጋር እንድትሆኑ በአክብሮት እየጠየቅን ቪዲዮን ላይክ እንዲሁም ሼር እንድታደርጉ ቻናሉንም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። መልካም ቆይታ። የአማራ ብሔራዊ ንቅናቄ አብን ኤርትራ ሀገር ሆና የተመሰረተችበት ሂደት ቅቡልነት ላይ ጥያቄ አለኝ ብሏል ኢትዮጵያ ታሪካዊ ይዞታዋ ከሆነው የባህር በር እንድትርቅ የተደረገበት መንገድ ስህተት በመሆኑ ጉዳዩ ሀገራዊ አጀንዳ እንዲሆንም ትናንት በወጣው መግለጫ ላይ ጠይቋል። ፓርቲው ክልላዊና ቀጠናዊ ጉዳዮችን ባካተተበት ረዘም ያለ መግለጫው ሻቢያ በሽግግሩ መንግስት ወቅት የመገንጠል አላማውን የኢትዮጵያ ሕዝብን ባላሳተፈበት በቀላሉ ተግባራዊ አድርጓል ነው ያለው። ያብን የፖለቲካ ዘርፍ ኃላፊ ረዳት ፕሮፌሰር ዳምጠው ተሰማ ለዶይቼ ቬለ እንደተናገሩት ፓርቲያቸው ወደብን በተመለከተ የኢትዮጵያን ጥቅም ለማስጠበቅ ሰላማዊ አማራጭን አቅርቧል ብለዋል። አንድ ክልላዊ የፖለቲካ ድርጅት የውጭ ጉዳይ ፖሊሲን መተቸት ይችል እንደሆነም የተጠየቀው አብን ሀገራዊ ፓርቲ እንደሆነና የራሱ የውጭ ፖሊሲ እንዳለውም ለዶች ቬለ ገልጿል። አዲሱ የጌታቸው ረዳ ፓርቲ ስሙ ታውቋል። በጌታቸው ረዳ ከአሳይ የሚመራው አዲሱ ፓርቲ የትግራይ ሊበራል ዴሞክራሲያዊ ፓርቲ እንደሚባልም ዘ ጆርናሊስት ሰምቻለሁ ብሏል። ለጌታቸው ረዳ ቅርበት ያላቸው የጣቢያው ምንጮችም ግንቦት አምስት ቀን ሁለት ሺህ አስራ ሰባት ዓመተ ምህረት የፓርቲው ምስረታ ይፋ ይሆናል ብለዋል። የነ ጌታቸው የሚባለው ህወሀትም ከሰሞኑ ባወጣው መግለጫ አዲስ ፓርቲ ሊያቋቁም እንደሚችል ከዚህ ቀደም ፍንጭ ሰጥቶ ነበር። ይህ በእንዲህ ለ የነ ደብረ ጽዮን ቡድን በበኩሉ እንሞታለን እንጂ እንደ አዲስ አንመዘገብም እያሉ ይገኛል። ከግንቦት አምስት በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታውቋል። ህጋዊ እውቅናው አለመመለሱ በስምምነቱ ላይ አደገኛ መዘዝ እንደሚያስከትልም እየተገለጸ ይገኛል። በምርጫ ቦርድ በተጠቀሰው ቀነ ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ ሁለት ሳምንት ሰዓት የቀሩ የሚያደርጉት ህዝባዊ ወያነ ሀርነት ትግራይ ህወሀት በድጋሚ ምንም አይነት ምዝገባ እንደማያካሂድ አስታውቋል። ፓርቲው ሚያዝያ 16 ቀን 2017 ዓ.ም ባወጣው መግለጫው ላይ አደራዳሪዎቹ የአፍሪካ ህብረት ፓኔል እና ዓለም አቀፉ ማህበረሰብ የህወሀት ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲልም ጠይቋል። በፌዴራል መንግስት እየተደረገ ያለውን የፕሪቶሪያ ስምምነትን የሚጥስ አካሄድ በተመለከተ ህወሀት ጉዳዩን ወደ አፍሪካ ህብረት ፓኔል መውሰዱን ያስታወቀው መግለጫው ፓኔሉም የህወሀት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣዩ የፓኔሉ ስብሰባ ተጠናቆ እንዲቆይ ሀሳብ ሰጥቶበታል ተብሏል። ነገር ግን ፓኔሉ እስካሁን ባለመሰብሰቡ በአጠቃላይ የስምምነቱ አፈጻጸመም ሆነ የሚታዩ ጥሰቶችን መገምገም አለመቻሉም ተመላክቷል። ከትናንት በስቲያ ስርዓተ ቀብራቸው የተፈጸመው የካቶሊኩ ጳጳስ አስክሬን በመሃል ቫቲካን በሚገኝ ትልቅ ካቴድራል በኑዛዜያቸው መሰረት ከተራ እንጨት በተሰራ ሳጥን ውስጥ አርፏል። በዛ አካባቢ ከመላው ዓለም የተሰበሰቡ ካርዲናሎች፣ ጳጳሳትና ትላልቅ የሃይማኖት አባቶች ጸሎትና ስንብት እያደረጉ ነበር። ድገት ግን አንዲት በጀርባቸው ቦርሳ ያነገቡ መነኩሴ ትልቁን ቤተ መቅደስ አቋርጠው የፖፕ ፍራንሲስ አስከሬን ወደሚገኝበት አቅጣጫ በማምራት ራቅ ብለው ቆመው በ ብርቀት ያለውን አስከሬን ማየት ጀመሩ። ሴትየዋ እማሆይ ጄኔቪቭ ይባላሉ። እድሜያቸው ሙሉ ገጠር ለገጠር እየዞሩ ምስኪኖችን ሲረዱ የኖሩ የ81 ዓመት መኖክሲት ናቸው። የካቶሊክ መኖክሲቶች በሚጠሩበት ስም ሲስተር ጄነቪቭ በሚል ስም የሚታወቁት እኚህ መኖክሲት ለዘመናት መልካም አባት እና ጥሩ ወዳጃቸው ሆነው የኖሩትን የፖፕ ፍራንሲስን ሕልፈት እንደሰሙ ከሚኖሩበት የጣሊያን የገጠር ከተማ ተጉዘው አስከሬናቸውን ሊሰናበቱ ነበር የመጡት። ሆኖም የጳጳሱ አስከሬን የሚገኝበት ካቴድራል ውስጥ በዚህ የስንብት ወቅት ማለት ነው፣ ከተፈቀደላቸው ካርዲናሎች፣ ጳጳሳትና የሃይማኖት አባቶች ውጭ ሴቶች መግባት አይችሉም ነበር። እማሆይ ጄኔቪቭ ግን ከፕሮቶኮልና ስርዓት አንጻር የተጣለው ክልከላ ሳያግዳቸው የወዳጃቸውን አስከሬን በቅርብ ርቀት መሰናበት ፈለጉ። እናም ወደ ትልቁ ካቴድራል ቀጥ ብለው ገብተው የፖፕ ፍራንሲስን አስከሬን ባሻገር እያዩ እንባቸው ፈሰሰ። ለዘመናት ወዳጃቸውም ከልብ አለቀሱ። አንድም ሰው ሊያስቆማቸው የቦታ ለእርሱ አልተፈቀደም ብሎ ሊከለክላቸው እየሞከረ ሰው አልነበረም። እማሆይ ይህን ካደረጉ በኋላ ልክ እንዳመጣጣቸው ሁሉ ቀጥ ብለው በዝግታ ትልቁን የቤተ መቅደስ አዳራሽ ለቀው ወጡ። ከቫቲካን ለዘመናት የኖረ የፕሮቶኮል ህግ ይልቅ እኚህ መኖክሲት ለወዳጃቸው ያላቸው ልባዊ አክብሮትና ሐዘን በለጠና ህጉን ወደ ጎን ብለው ለወዳጃቸው ያዝኑ ዘንድ ተፈቀደላቸው። ይህንንም ጉዳይ በርካታ ካቶሊካውያን የሚያስገርም፣ የሚያስደንቅ ብዙ ፍቅርና ትህትናንም የተማርንበት ነው ሲሉ እየገለጹት ይገኛሉ። በየመን የስደተኞች ማዕከል ላይ በአሜሪካ ተፈጸመ በተባለው ጥቃት የተጎዳ ኢትዮጵያዊ እንዳለ ተሰምቷል። አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ ኢትዮጵያውያንን ጨምሮ በርካታ አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው የአየር ጥቃት ቢያንስ ስልሳ ስምንት ሰዎች መገደላቸውን የታጣቂ ቡድኑ የቴሌቪዥን ጣቢያ ዘግቧል። በርካታ ኢትዮጵያውያን ስደተኞች በሚኖሩባት የመንም ሰኞ ማለዳ በተፈጸመው ጥቃት ቆስለው በአደጋ ጊዜ ሰራተኞች ከቦታው ከወጡ ሰዎች መካከል ቢያንስ አንድ ኢትዮጵያዊ እንዳለ እየተገለጸ ይገኛል። አል ማስሪህ የተባለው የሁቲ የቴሌቪዥን ጣቢያ እንዳለው ሳዓዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት ሲደርስባቸው አርባ ሰባት ሰዎች ቆስለዋል ተብሏል። ጥቃቱ የተፈጸመበት የማቆያ ማዕከል ውስጥ የነበሩት ስደተኞች አፍሪካውያን መሆናቸው ከመገለጹ ውጭ የየት ሀገራት ዜጎች እንደሆኑ ለጊዜው የወጣ ዝርዝር መረጃ የለም። ነገር ግን ብዙውን ጊዜ በቀይ ባህር በኩል በህገ ወጥ አደገኛ የጀልባ ጉዞ ወደ የመን የሚጓዙት አብዛኞቹ ኢትዮጵያውያንን ጨምሮ ከሌሎች የአፍሪካ ቀንድ ሀገራት የሚነሱ ስደተኞች እንደሆኑ ተጠቁሟል። ዜናውን በምስል አስደግፎ ያሰራጨው የቴሌቪዥን ጣቢያ በአንድ የወደመ ሕንፃ ፍርስራሽ ስር የተቀበሩ የበርካታ ሰዎች አስከሬኖችን የሚያሳዩ አሰቃቂ ምስሎችን አቅርቧል። ሰዓዳ ውስጥ የሚገኘው የስደተኞች ማቆያ ማዕከል ሰኞ ማለዳ 11 ሰዓት አካባቢ አራት ጊዜ በከባድ የጦር መሳሪያ በተመታበት ወቅት በውስጡ 115 አፍሪካውያን ስደተኞች እንደነበሩ የአልማሲራ ዘገባ አመላክቷል። በጥቃቱ ጉዳት የደረሰባቸው ሰዎች ቁጥር ወዲያው ያልታወቀ ቢሆንም የቴሌቪዥን ጣቢያው የአደጋ ጊዜ ሰራተኞች የበርካታ ሰዎችን አስክሬን ከግንብ ፍርስራሶች ውስጥ ሲያወጡና የብረት ስብርባሪዎች ወለሉን የሸፈኑት በከፊል የፈረሰ ግድግዳና ጣሪያ ያለው ቤትን አሳይቷል። በጥቃቱ ከሞቱት በተጨማሪ በርካታ ስደተኞች ክፉኛ መቁሰላቸውን ከየመን እየወጡ ያሉ ዘገባዎች እያመላከቱ ሲሆን ሮይተርስ የዜና ወኪል ደግሞ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴን እያለ በአማርኛ ሲጣራ መስማቱን ዘግቧል። ስደተኞች በጦርነት በምትታመሰው የመን በኩል በማቋረጥ የተሻለ ኑሮን ፍለጋ ወደ ሳውዲ አረቢያ እና ወደ ሌሎች የባህረ ሰላጤው ሀገራት እንደሚጓዙ የሚታወቅ ሲሆን ዓለም አቀፉ የስደተኞች ድርጅት እንደሚለው ስደተኞቹ ብዝበዛ፣ ጥቃትና ጦርነት በሚካሄድባቸው ቀጠናዎች በአደጋ ውስጥ መጓዝ ይጠበቅባቸዋል። በዚህም በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የመን ውስጥ በሚካሄደው ጦርነት ምክንያት ለጉዳት እንደሚጋለጡ ሲዘግብም ቆይቷል። ምንም እንኳን በሚካሄደው ጦርነት ምክንያት የደህንነት ስጋት ቢኖርም ባለፈው የአውሮፓውያኑ አመት ከ ስልሳ ሺህ በላይ ስደተኞች ወደ የመን የገቡ ሲሆን በአብዛኛውም ምንም ድጋፍ እንደማያገኙ ይገለጻል። ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎች እነዚህን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ አብሮነታችሁን እንድትገልጹልን በአክብሮት እንጠይቃለን። አብራችሁን ስለነበራችሁ እናመሰግናለን። ሀቅ መረጃ፣ ሁሌም እውነተኛና ትኩስ መረጃዎችን ወደ እናንተ ይዞ ይመጣል። ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቤተሰብ እንድትሆኑ እንጠይቃለን። ቸር ቆዩን